ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሚዛን ሚዲያ ተከታታዮች እንደምንቆያችሁ እንደምንሰነበታችሁ ፕሮግራሙ ሚዛን ወቅታዊ ላይ ነው የምንገኘው። በሚዛን ወቅታዊ የተለያዩ ፕሮግራሞችን የምንዳሰስበት መሆኑ ይታወቃል። በዛሬው ፕሮግራማችን የሀገር አቀፍ ታስክ ፎርስ ወይንም ግብረ ሀይል የህዝብ ግንኙነት ኃላፊ ወይንም ፒአር ወንድም ሰይፎ አሊም እዚህ ጋር ብሸው አለው። በዛሬው ፕሮግራማችን ከወንድም ሰይፎ አሊ ጋር ከበቅርቡ ከሰላም ሚኒስተር ጋር ታስክ ፎርሱ ከሰላም ሚኒስተር ጋር ያደረጋቸው ግንኙነቶች ነበሩ። እነዛን ግንኙነቶች እና እንዲሁም በህዝብ ሙስሊሙ በኩል ደግሞ የቀረቡ ጥያቄዎች ምን ይመስላሉ የሚለውን አንስተን ወደ እናንተ የምናደርሳችሁ ይሆናል ማለት ነው። ሰላም አሌይኩም ሰይፍ። ሻ አለይኩም ሰላም። በቅድሚያ ያው በተመልካቾች በሚዛን ተመልካቾች ስም እንኳን ደህና መጣችሁ ለማለት እወዳለሁ። ያው ከተገናኘን ትንሽ ቆየት ብሏል። አለም ታስክፎርሱ በእርግጥ የሚሄድበትን እንትን እንከታተላለን ያው በደንብ እንትኖች ያው እናንተ ታደርሱን አላችሁ። ያው እንዲህ ፊት ለፊት ላይ መተን እንትን አላልንም እንጂ ያው ዛሬ እንድንወያይበት የሚፈለጉት አንደኛው ዋናው ነገር አንዱም እሱ ነው። ከሰላም ሚኒስትር ጋር የነበራችሁ ያው ታስክፎርሱ የተቋቋመበት አላማ ከዚህ ቀደም ያው በተለያዩ ፕሮግራሞች ላይ ገልጸነዋል። ስትገልጻችሁታል ምናል ምክንያቱም የህዝበ ሙስሊሙ የመብት ጥያቄን ተንተርሶ ያሉት የሚደርስባቸው ግፎች፣ በደሎች እንዲሁም ተቋማዊ የሪፕሬዘንቴሽን ወይም የውክልና ጉዳይ በተመለከተ ያው እንዲፈታ ለመንግስት አቤቱታ ማቅረብ እና እነዛን ነገራቶች ወደ መንግስት ማድረስ የሚል ነበረ። ያው ያን ነገር ምናልባት ፍሬያ ፍርቶ ወይንም ወደ አንድ ስቴፕ ከፍ ብሎ በመንግስት ሚኒስትር ደረጃ ያውቁጭላችሁ የተወያዩባቸው አጋጣሚዎች ስላሉ እንደው ለመግቢያ ያህል እሷን ነገር ትንሽ ነካክተውልን እንደ ወደ ሌሎቹ ድረስ ጉዳዮች እንገባለን ይችላል። ብስሚላህ ራህማን ራሂም። እንግዲህ ያው አንተ እንደጠቀስከው ታክስ ፎርሱ ባለፉት ሁለት ዓመታት እና ከዛ በላይ ብዙ እንቅስቃሴዎችን ሲያደርገ ነበረ። በሀገር አቀፍ ደረጃ በሚባል ደረጃ ከፌዴራል መንግስት መስሪያ ቤቶች ጀምሮ እስከ ታችኛው የዞን መስሪያ ቤቶች፣ ወረዳዎች ድረስ አደራጅቶ አቤቱታዎችን እንደዚሁም ደግሞ ቅሬታዎችን በመጅሊሱ እየደረሰበት ያለውን በደሎችን ጠቅላላ ሲያቅርብ ነበረ በማስረጃ እያስደገፈ ማለት ነው። እንግዲህ ይሄ በሂደት እንግዲህ ሄዶ ሄዶ ልክ አንተ አሁን እንዳልከው ከሰላም ሚኒስትሩ ከሚኒስትር ዴኤታው ጋር በዛ ደረጃ ጉዳዩ ታይቶ በሚኒስትሩና በሚኒስትር ሌታ ደረጃ ጉዳዩ ታይቶና አቴንሽን ተሰጥቶት ይሄ ታክስ ፎርስ ከሰላም ሚኒስትር ሚኒስትር ሌታ ጋር ከሚኒስትሩም ጋር ተገናኝቶ መመካከል ተችሏል ማለት ነው። እንግዲህ ምንድን ነው በዚህ ላይ የተመካከር ነው ነገር ምንድን ነው ከተባለ፣ ያው እንደሚታወቀው ባለፉት ሁለት ዓመታት እጅግ በጣም ብዙ ማመልከቻዎችን አቤት ቱታዎችን ቅሬታዎችን ለሰላም ሚኒስቴር እና ለሌሎችም የፌዴራል መንግስት መስሪያ ቤቶች የጠቅላይ ሚኒስትሩ ቢሮ ጨምሮ፣ እንደዚሁም ደግሞ ከሲቪክ ማህበራት ጀምሮ እስከ ሰብአዊ መብት ኮሚሽን፣ ሀገራዊ ምክክር ኮሚሽን ጨምሮ ማመልከቻዎች፣ አቤት ቱታዎች ቅሬታዎች እንግዲህ እየገቡ ነበረ። አሁን በሚኒስትር ደረጃ አቴንሽን ተሰጥቶት በዚህ ጉዳይ ላይ እንወያያለን ተብሎ ነበረ የተጠራ ነው እና ከነሱ ጋር በጣም አሪፍ ምናልባት ያው ይህንን ግንኙነት ማህበራዊ ሚዲያ ላይ ወጥቶ ያው መግለጫም ያየንባቸው እንትኖች አሉ በእናንተ በኩል አነበረ በመጅሊሱም በኩል ደግሞ ያው እንደዚህ ያው ተከትሎ ነበረ እና ነገር ግን ምንድነው ምናልባት ለሰላም ሚኒስትር አሁን ያው የህዝብ ሙስሊሙ ጥያቄ አሁን ኦልሞስት ጠቅላላ እያለ ይመስለኛል ሙስሊሙ ይፈልጋል ፍላጎቶቹ ምንድን ናቸው የሚለው እንደገና ደግሞ ይሄ ታስክ ፎርስ የህዝቡ ሙስሊሙ ጥያቄ ወክሎ ያስገባቸው ጥያቄዎች ምንድን ናቸው የሚለው ያው ማህበረሰቡ ያው ሊያቃቸው እና ሊገነዘባቸው በየተዋረዱ ደግሞ ያው ይሄ ጥያቄ ከከተማ እስከ ክልል ከክልል እስከ ዞን እና ወረዳ ድረስ ተመሳሳይ ያላቸው አይነት መሆን ይኖርበታል ማለት ነው እና ከዛም ግን ምናልባት መጀመሪያ ላይ ወደ ሰላም ሚኒስቴር ትትሉ ለህዝብ ሙስሊሙ ጥያቄዎች ተብሎ የቀረቡ ነገራቶች እናንተ እንደ ድራፍት ሊሆኑ ይችላል እንደ መነሻ ያስቀመጣቸው የተጨመቁ ነገራቶች ነበሩ። አ እንግዲህ የህዝበ ሙስሊሙ ጥያቄ ተብሎ እስከዛሬ ሲቀርብ የነበረው በቁጥር እንኳን ለመግለጽ በጣም ይከብዳል። ወደ አንድ ሺ አንድ የሚሆኑ ጥያቄዎች በየደረጃ ሲገቡ ነበረ። በየእርከኑ የሚደርሱ ችግሮች በጠቅላላ በጣም ብዙ ሺ ጥያቄዎች ሲገቡ ነበረ። ከክቡር ሚኒስትር ዴታው ጋር በተደረገው ውይይት ግን ይህንን ጥያቄዎች ሰመራይዝ አድርጎትና እስቲ አቅርቡ የሚል ነገር ሲመጣ ሰመራይዝ ስናደርገው ወደ አምስት ጥያቄዎች ናቸው ማለት ነው። ነጥሮ የወጡት አምስቱ ጥያቄዎች ላይ ከሰላም ሚኒስቴር ጋር ተወያይ ተነበታል ማለት ነው። እነዚህ አምስቱ ጥያቄዎች የመጀመሪያው፣ አንደኛው መጅሊሱ ከፌዴራል ጀምሮ እስከ ቀበሌ ድረስ ሶፍያውን ያደለለና አግላይ የሆነ በአንድ ወገን ብቻ የተደራጀ መጅሊስ ስለሆነ ይሄ በፍጹም ተቀባይነት የለውም የሚል ነው ማለት ነው። ይሄኛው በአስቸኳይ የግድ መስተካከል አለበት ወደ የሚል ነበር ማለት ነው። ሁለተኛው የተቋማት ነጠቃና የማሳደድ የሚባለው ይሄ በአስቸኳይ ይቆምልን እና ይሄ አለ የሚል ነው ማለት። እንግዲህ የተቋማት ነጠቃ ምንለው መስጊድን መንጠቅ፣ ኮሚቴዎችን ማባረር፣ ኢማሞችን ማባረር፣ ሃይማኖትን በግድ ማስቀየር፣ እንግዲህ የዶክትሪን ማስቀየርን የማስገደድም ነገር አለበት። ይሄንን ሁሉ እና አሳዳጅነቱ ደግሞ እንደምናየው ባለፉት ረመዳን ውስጥ ህዝባችንም እንደሚያውቀው በመላው ሀገሪቱ በብዙ ቦታዎች በሚባል ደረጃ ማለት ይቻላል ህዝበ ሙስሊሙ እንዴት እንዳሳለፈ እናውቃለን ማለት ነው። ቤተ እምነቱ መስጊዱ የረብሻ ቦታ፣ የደሙ የሚፈስበት ቦታ፣ ትልቅ ስቃይ የሚደርስበት ቦታ፣ አጥንቱ የሚከሰከስበት ቦታ፣ ጥርስ የሚረግፍበት ቦታ ሆነው ነው ያለፈው። ኢማሞች፣ ኡለማዎች የሚሰደዱበት፣ የሚዋረዱበት እንደዚሁም ደግሞ የሁከት መናሪያ ሆኖ ነው ማለት ነው ያለፈው። ይሄ ሁለተኛው ይሄንኛው ነበረ ማለት ነው። ለመንግስት የማሳወቅ እንትናችን ሶስተኛው ይሄ እንግዲህ ይቁምልን፣ አንደኛ ይቁም የሚል ነው ማለት ነው እንድምታው። የመጀመሪያው ላይ አግላይነት ነው የሚለው ላይ አካታች ይሁን የሚል ነው ማለት ነው። ይሄ ደግሞ ተቋማት ነጠቃ እና አሳዳጅነት የሚለው ደግሞ ተቋማቶቻችን የተነጠቁት በኃይል የተነጠቁት ይመለሱ አሳዳጅነቱ ይቁም የሚል ነው ማለት ነው። ሦስተኛው እንግዲህ በቀጣ ሂደቶች ላይ ነው። ቀጣ ሂደት እንግዲህ ስንል ምርጫው አለ። ምርጫውን ተንተርሶ ደግሞ ቅድመ ምርጫ ደግሞ ብዙ ነገሮች አሉ ማለት ነው። ቅድመ ምርጫ ከምርጫው በፊት መሟላት የሚገባቸው ነገሮች ሁሉ መሟላት አለባቸው። ይሄ ምርጫ በአንድ ወገን ብቻ የሚሰራ አንድ ወገን ደንቦችን ጠቅላላ አንድ ወገን ብቻ ያዘጋጀው አስመራጮችን አንድ ወገን ያዘጋጀው ራሱ ቅሬታ አቅራቢዎችን አንድ ወገን ያዘጋጀው ራሱ መጅሊሱ መጅሊሱ ደንብ ያረቀቀ መጅሊሱ ራሱ አስመራጭ ቦርዶችን እስ በተዋረድ አደራጀ። መጅሊሱ ራሱ ቅሬታ አቅራቢዎችን ያደራጃል። መጅሊሱ ራሱ ምርጫውን ያሰናዳል መጅሊሱ ራሱ ይወዳደራል፣ መልሶ ደግሞ እንደገና ማለት ነው። ይሄ ለማንም አይበጅ። ይሄ ሰላምንም ማመጣ ለማንም ስለማይበጅ ቀጣ ሂደቶች ጠቅላላ ፍትሐዊና ሁሉን አካታች ሁሉን አሳታፊ ሆኖ ሰላም እንዲመጣ፣ የጋራ ጠንካራ ተቋም እንዲገነባ ይሄ በጋራ መሰራት አለበት፣ ደንብ ከማዘጋጀት ጀምሮ። ደንቦች ስንል ብዙ ደንቦች አሉ የጠቅላይ ምክር ቤቱ መተዳደሪያ ደንብ አለ፣ የዑለማዎቹ ሰነድ አለ፣ የምርጫ ሰነዱ አለ። እነዚህ ሁሉ ደንቦች በጋራ ሁሉንም ያሳተፈ አካል የተስማማበት መሆን አለበት፣ በቅድሚያ የሚል ነው። ሌላው ምርጫ አለ እየተባለ ነው። ምርጫ ካለ መጀመሪያ ደረጃ ምርጫ ሲደረግ ተቋሙ ራሱን መጀመሪያ ማጥራት አለበት ተቋሙ ኦዲት ተደርጎ የኦዲት ሪፖርቱ ለህዝበ ሙስሊሙ ይፋ ሆኖ ነው የወጣ። የገባ፣ የቀረ ሁሉ ተለይቶ ህዝብ ይሄን ከለየ በኋላ ወደ ምርጫ መገባት አለበት እንጂ አሁን በዚህ ጥርፊያ ምርጫ ተደርጎ ኦዲት ሳይደረግ ቀጣይ የሚመጣው አመራር ከየት ተነስቶ ነው ስራ የሚጀምሩ? ያለፈው አመራርስ በምን አግባብ ነው መጠየቅ የሚችለው? ይሄኛውም ራሱ አንድ ራሱን የቻለ ትልቅ ችግር ነው ማለት ነው እና በዚህ ቅድመ ዝግጅቶቹ ላይ ሁሉን አሳታፊ የሆነ አግላ ያልሆነ የምርጫ ሂደቶች መሄድ አለባቸው የሚል ነው ማለት ነው። ያለ በለዚያ ይሄ የማይሆን ከሆነ ግን ቀጣዩ አምስት ዓመት አሁንም የረብሻ የሰቆቃ የመንገላታት የማሳደድ ያንኑ መልሶ መድገም ነው የሚሆነው የሚል ነው ማለት ነው። ሌላው አራተኛ ላይ ያቀረብነው አራተኛና አምስተኛ ላይ እንደ ጥያቄ ያቀረብነው በቀጥታ የሚመለከተው የሚኒስትር መስሪያ ቤቱ እራሱ ነው ማለት ነው። የሚኒስትር መስሪያ ቤቱን ስንል ለምሳሌ የሚኒስትር መስሪያ ቤቱ በውስጥ አሰራር ደንቡ አንድ እንትን አለው። ሰዎች ለማደራጀት ፈልገው ወደ ቢሮ የሚሄዱ ከሆነ ሂዱና የድጋፍ ደብዳቤ ከመጅሊስ መምጡ ይላል ማለት ነው። ይሄ ይህ ህገ መንግስት ነው። አንድ በአዋጅ የተቋቋመ ተቋም ወይንም ደግሞ አንድ መስሪያ ቤት አንድ ግለሰብ በቡድን የሚሆን በጋራ የሚሆን በሌላም ጉዳይ ይሁን በሃይማኖት የሚሆን ለመደራጀት ህገ መንግስታዊ መብቱ እንጂ ሌላ ተቋም ፍቃድ ሰጥቶት የሚደራጅ ከሆነ ይሄ ህገ መንግስታዊ መብትን መሽረፍ ነው ማለት ነው። የመደራጀት መብት በህገ መንግስት የተሰጠ እንጂ አንድ ተቋም የሚሰጡ አይደለም ማለት ነው። ሌላው ደግሞ ለምሳሌ እንዴ በመጅሊስ መተዳደር እኮ በህገ መንግስቱ የተደነገገ ነገር እኮ አይደለም። በመጅሊስ እደሩ እኮ አልተባለ። በህገ መንግስት መተዳደር ነው እንጂ በህገ መንግስቱ የተደነገገው። ከመጅሊስ ውጭም እኮ መተዳደር ይቻላል። መጅሊሱ አይወክለኝም፣ እኔ መጅሊሱን አልፈልገው፣ መጅሊሱን ጥቅም አይሰጠኝም፣ ጥቅም ከመጅሊሱ አልፈልግም ብሎ ሰው ተረጋግቶ የራሱ ሰላም አይኖሮም መብቱ መከበር አለበት የሚል ይሄ ሚኒስቴር መስሪያ ቤቱ አሰራሩ እንዲያይ የተጠየቀበት ጥያቄ ነው ማለት ነው። ሌላኛው ከዞን ጀምሮ እስከ ታችኛው መዋቅር ድረስ አንዳንድ የመንግስት መዋቅሮች የመጅሊሱ ፈረስ ሆነዋል። መጅሊሱ እንደፈለቀ ሎጋን ከቶባቸው የሚጋልልባቸው የጸጥታ ኃይሎች፣ የፓርቲ ጽህፈት ቤቶች፣ አስተዳዳሪዎች፣ ፖሊሶች አሉ። ይህንን ሰላም ሚኒስቴር ተከታትሎ እርምጃ ይውሰድ የሚል ነው ማለት ኢንተርፌር እንዳያደርጉ ማለት ነው። ኢማም መቀየር ውስጥ ፖሊስ አለበት፣ ሰላምና ጸጥታ አለበት መስጊድ ስጡ አትስጡ የሚል ውስጥ ኢንተርፌር ያደርጋል በተጨባጭ ያለ ነገር ነው ማለት ነው። አቂዳ ማስቀየር ውስጥ፣ መድረሳ መበተን ውስጥ፣ መስጊድ መቆለፍ ውስጥ ፖሊስ እጁ አለበት። አንዳንድ የሰላምና ጸጥታ አባላት፣ አንዳንድ የፓርቲ አባላት፣ አንዳንድ አስተዳደራዊ አካላት አሉበት። ይሄንን ሰላም ሚኒስቴር አደብ ሊያስገዛ ይገባል። ይሄ ሂደት ምንድን ነው የሚያመጣው? በህዝብና በመንግስት መሀል ሆን ተብሎ ቅሬታ ለመፍጠር እየተሰራ ያለ ስራ ነው የሚል ነው ማለት ነው። እንግዲህ ጠቅለል ሲደረግ ጥያቄን ይመስላል። ህብረተሰባችን አሁን ትልቁ ማወቅ የሚገባው ነገር እነዚህ ጥያቄዎች የቀረቡት ለመንግስት እንጂ ለመጅሊሱ አይደለም ማለት ነው። ዋናው ቅድም እንደውም ፖይንቱ መግቢያ ላይ ሁለታችሁ መግለጫ ሲሰጡ፣ ያው ሁለቱ መግለጫ ሰጥተው ነበር ስል የመጅሊሱ ስራ አስኪያጅ መግለጫ ሰጥተው ነበረ እናንተ መጅሊስ ግቢ ይመስለኛል ከሰላም ሚኒስትር ከተወከሉ ሰዎች ጋር ውይይት ነበራችሁ። እዛ ውስጥ አሁን እንዳልከው ማህበረሰቡን እንዲያውቀው የእናንተ ይህን ድርድሮች ምናምኖች በሙሉ ከመጅሊስ ጋር የተደረጉ ነበሩ ወይንስ ቀጥታ ከሰላም ሚኒስትር ጋር ወይም ከሌሎች የመንግስት ተቋማቶች ጋር የሆኑ ነበሩ? እንደገና ደግሞ ይህንን ነገር የሚቀርበው ለመጅሊሱ ነው። አሁንስ የምታደርጉት ከመንግስት ጋር ነው ወይስ ከመጅሊሱ ጋር ነው? በጣም ጥሩ። እንግዲህ ህብረተሰባችን እንዲያውቅ በጣም የፈለገው ነገር አለ ማለት ነው። ታክስ ፎርሱም ሆነ ሌላኛውም ሱፍያው ማህበረሰብ ከመጅሊሱ በደሉን አቅርቦ መልስ አገኛለሁ የሚል ተስፋ የለው፣ እምነቱም የለንም ማለት ነው። መጅሊስ አቤቱታ አቅርበን ክስ አቅርበን መጅሊስ ችግራችንን ይፈታል የሚል ምንም አይነት አቋም የለንም ማለት ነው። ስለዚህ ሂደቱ ምን ነበረ ከክቡር ሚኒስትሩ ጋር በተደረገው ውይይት እነዚህን አምስት ጥያቄዎች ካቀረብላቸው በኋላ ሁለቱ የኛ ነው፣ ራሳችን ወስደን የራሳችን የቤት ስራ እናደርገዋለን፣ ሶስቱ መጅሊሱን ይመለከታል። ስለዚህ የመለየት ስራ ተሰራ። ከዛ በኋላ ምንድነው የተደረገው? መጅሊሱም ደግሞ ለብቻ አናግረውእና ከዛ በኋላ አንድ ቦታ ደግሞ የምትነጋገሩበትን ነገር ፋሲሊቴት እናደርጋለን የሚል መጣ ማለት ነው ከሰላም ሚኒስቴር ኦኬ ብለን ወጣል። በቀጣይ ቀን ከመጅሊሱ ጋር ሰላም ሚኒስቴር ራሱ እንደዚሁ ተነጋገረ። በሚቀጥለው ቀጠሮ ሰላም ሚኒስቴር ባለበት ዳይሬክቶሬቱ ባሉበት የሃይማኖት ዴስክ ኃላፊው ባሉበት በመጅሊስ ግቢ ሰላም ሚኒስቴር በተገኘበት ነው ማለት ነው ውይይት የተደረገው ማለት በዛ ዝጋት። አሁን ለምሳሌ አሁን መጀመሪያ ላይ እናንተ የሰጣችሁት ሰነድ ለሰላም ሚኒስቴር ነበረ ምናልባት ለመጅሊሱ ውስጥ በእናንተ በኩል ያደረሳችሁ እንትን አለ። አዎ፣ ልመጣበት ነው። ኦኬ፣ እንግዲህ ምንድን ነው የሆነው? በዚህ በምንገናኝበት ሂደት ውስጥ እነዚህን ሦስቱን ጥያቄዎች ለመጅሊሱ አቋራራለት። ኦኬ፣ እነዚህ መጅሊሱ አግላይ ነው፣ መጅሊሱ ተቋም ነቃቂ ነው፣ አሳዳጅ ነው፣ መጅሊሱ በቀጣይ ምርጫውን እየሄደበት ያለው ነገር ልክ አይደለም የሚሉ ነገሮችን በማብራሪያ መልክ ተነገረ ማለት ነው። በዚህ ላይ መጅሊሱ ወስዶ የተነገረው ችግር ጠቅላላ መኖሩን አመነ። ይሄ ነገር መኖሩ ልክ ነው፣ አግላይነት የተባለው ልክ ነው፣ በቂ ውክልና እንደሌለው እንቀበላለን አለ ማለት ነው። ቀጥሎ ተቋማት ነጠቃው መኖሩን አምኗል። ይሄ ነገር እንዲስተካከል እንሰራበታለን ብሏል። ቀጥሎ በምርጫ ሂደቱ ላይ ነገሮችን ሁሉ በሂደት እየተስተካከለ እንዲሄድ እናደርጋለን ወደሚለው መጣ ማለት ነው። መጅሊሱ በዚህ ሂደት ውስጥ ከመጣ በኋላ ለዚህ ምንድን ነው ሶሉሽን የተቀመጠው? አምስት ሰዎች ከኛ ወገን ተወስደው አምስት ሰዎች በሂደት ያሉት ችግሮች እንዴት ይፈታሉ የሚለውን ደግሞ ተከታታይ የሆነ ንግግሮችን ከመጅሊሱ ጋር እንዲያደርጉ አምስት ሰዎች ከዚህ እንዲመረጡ ከዛኛው ሳይድ አምስት ሰዎች እንዲመረጡ በዚህ ተስማምተን ወጣ ማለት ነው። እንግዲህ ከዛ በኋላ በዚህ ሂደት ላይ ይሄ ላይ እዚህ ላይ ተስማምተን ከተለያየን በኋላ በመጅሊሱ ግቢው ፎቶግራፍ ተነስቱ። ከዛ በኋላ የሚለው መግለጫው ወጣ ማለት ነው። ሶስተኛው ወገን በመሀላችን ካለ ይሄንን ፕሮግራም ያዘጋጀና ያመቻችልን ወገን ካለ ድርድር ነው ቢባል ምንድን ነው ችግሩ? በድርድርስ ችግር ቢፈታ ምን ችግር አለው? ምንድን ነው የሚያመጣው ችግር? ምንድን ነው የጉኝ የጎንዮሽ ጉዳቱ? ተወያይቶ ተመካክሮ ተደራድሮ ችግርን መፍታት የህዝበ ሙስሊሙን ሮሮና መከራ መፍታት ከተቻለ ችግሩ ምንድን ነው? ማስተባበያው ምን አስፈለገ? ድርድርን ቢባል ውይይትን ቢባል ለማስተባበር የተሄደው ርቀት ለምን አስፈለገ? ይሄ ሌላ ነገር ነው ያሳ ይሄም ምንድን ነው? አንደኛ ነገሮችን በሁለት ከፍዬ አየዋለሁ። በመጅሊሱ ግቢ ውስጥ ሰላሙን የማይፈልግ ወገን እንዳለ ያሳያል ማለት ነው። የሰላሙን፣ የአንድነቱን፣ የመመካከሩን፣ የመነጋገሩን በተለይ ይሄ የሙስሊሙ ኢንስቲቱሽናል ኢንቫይሮንመንቱ ሰላም እንዲሆን የማይፈልግ ወገን አለ ማለት ነው። በጋራ በትክክለኛው መንገድ ወደ ትክክለኛው መስመር እንዲገባ የማይፈልግ አካል መኖሩን ያሳያል ማለት ነው። እና ይሄ ሂደት ነው ያለው ማለት ነው። በዚህ ሂደት ላይ እንግዲህ ህዝቡ እንዲያውቅ የፈለግነው ሶስቱ ጥያቄዎች ወደዛ ሄዱት። ሰላም ሚኒስቴር ባለበት፣ ሰላም ሚኒስቴር በተገኘበት ይሄንን ጉዳይ እነሱ ፊት ቀርቦ ፊድባኩ ከዛ ይምጣ የሚል ከሰላም ሚኒስቴር በመጣ ሁኔታ ነው ማለት ነው። ወደዛ መሄድ የተቻለው ለማለት ፈልጌ ነው። ይሄ ነው ማለት ነው ሂደቱ የመጨረሻ ለህዝብ ሙስሊሙ። ያው ይሄን ሂደት ህዝበ ሙስሊሙ መከታተል አለበት፣ በነቃት ትማት ይኖርበታል። እና እንደ ታስክ ፎርስ የህዝብ ግንኙነት ኃላፊ የሚያስተላልፉት መልእክት ካለ በመጨረሻ እሱ ነድር ሰጥቼ። እንግዲህ ነገሮችን በሁለት ከፍሎ ማየቱ በጣም ጥሩ ይመስለኛል። አንደኛ ከላይ ከፌዴራል መጅሊሱ ይሄንን ሰላም እና አንድነት እና ንግግርን የሚፈልጉ ወገኖች አሉ፣ የማይፈልጉም አሉ። ይሄ በጣም መታወቅ ያለበት ነገር ነው ማለት ነው። ሁለተኛው መመካከሩ እና መነጋገሩ እንደቀጠለ ነው ያለ ነው። ነገር ግን ደግሞ መሬት ላይ ወርደን ደግሞ ስናይ በክልል ደረጃ ያሉ መጅሊሶች በተለይም የአዲስ አበባ ክልል መጅሊስ፣ የአዲስ አበባ ከተማ መጅሊስ፣ የኦሮሚያ መጅሊስ እና የአማራ ክልል መጅሊስ በተለይ ማለት ነው መሬት ላይ እየሰሩ ያሉት ነገር ደግሞ አሁንም ተቃራኒ የሆነ ነገር ነው። እዛ ጋር በከፍተኛ ደረጃ እየተነጋገረ ያለው ንግግር እና መሬት ላይ ሲወርድ እየተሰራ ያለው ነገር እጅግ በጣም የተራራቀ ነገር ነው ማለት ነው። ስለዚህ ህዝባችን እኔ ለህዝባችን የማስተላልፈው ሁለት ነገር ነው። ከሚደረጉት ንግግሮች እና እንደዚሁም ድርድሮች እንበለው ንግግሮች ተስፋ አይቁረጥ እላለሁ። ግን ደግሞ አይዘናጋም። ከዚህም ደግሞ መዘናጋት የለበትም። ተቋሙን መጠበቅ አለበት። ዑለማውን መጠበቅ አለበት። መስመሩን መጠበቅ አለበት። ህግን መጠበቅ አለበት። ህዝባችን በዚህ ላይ ሬዲ መሆን አለበት ማለት ነው። በተቻለ መጠን የምርጫው ሂደት የሚስተካከል ከሆነ ለምርጫው ደግሞ ራሱን ማዘጋጀት አለበት። ሂደቶቹ እንከን እንዳለበት አንድ ሁለት ብለን ነቅሰን አቅርበናል። ሂደቶቹ እና ምህዳሩ የሚያስኬድ ከሆነ ህዝባችን በንቃት ምርጫው ላይ መሳተፉ ግድ ነው ማለት ነው። ከምንም በላይ ግን ለህዝባችን የማስተላልፈው ምልክት ምንድን ነው? ከዚህ ከማዕከሉ ከፌዴራል ታክስ ፎርሱ የሚሰጡትን አቅጣጫዎችን በንቃት እንዲከታተል የሚተላለፉ መልክቶችን ተግባራዊ እንዲያደርግ ስራ ላይ እንዲያውል አደራ ለማለት እፈልጋለው። ማለት ነው ይሄ ነው ያለው ነገር። ከመንግስት ጋር ከመጅሊሱ ጋር ስናደርገው የነበረው እና እያደረግን ያለ ነው ሂደት ይህንን ይመስላል ማለት ነው። ከድርድሩ ከንግግሩ ተስፋ አንቁርጥም እንደዚሁም ደግሞ መሬት ላይ ያለው ነገር ደግሞ ተስፋ አስቆራጭ ቢሆንም፣ ለምሳሌ የምርጫ ቦርዱ በተያያዘው ስራ ቀጥሎበታል። ኔጋቲቭ በሆነ ስራው ቀጥሎበታል። መጅሊሱ አሁንም ዛሬም ድረስ መስጊዶችን እየነጠቀ ነው። በየወረዳ በየወረዳ ያሉትን መጅሊሶችን መስጊዶችን እየነጠቀ ነው። ኮሚቴዎችን እያባረረ ነው። እሱም በዛ ቀጥሏል ማለት ነው በእያንዳንዱ ንግግር ውጤቶች እና እንደዚሁም ደግሞ ታክስ ፎርሱ ከሚመለከታቸው አካላቶች ጋር እየመከረ የሚደርስበትን ነገር በጠቅላላ ለህዝቡ እናሳውቃለን። ስለዚህ እንግዲህ ህዝቡ ከዚህ ከማዕከል የሚተላለፍለትን መልእክት ጆሮውን ደግኖ እንዲጠብቅና የሚተላለፉትን መልእክቶች ተግባራዊ እንዲያደርግ በዚህ አጋጣሚ በአላህ ስም አደራ ለማለት ፈልጋለሁ። ቡድና የተከበራችሁ የሚዛን ሚዲያ ተከታታዮች እንደተመለከታችሁት ወንድም ሰይፉ አሊ የታስክ ፎርሱን ሂደት ወይም የግብረ ኃይሉን ከሰላም ሚኒስተር ጋር እንዲሁም ከመጅሊሱ ጋር የነበረውን ሂደት ተከትሎ የቀረቡትን ጥያቄዎች እንዲሁም ለሁለቱም ተቋማቶች የገቡትን ሰነዶች እንደተመለከተ ማብራሪያዎች መጥቶ እዚህ ቀርቦ ማብራሪያዎችን ሰጥቶናል ማለት ነው ሌሎች የታስክ ፎርስን ሂደቶችን አስመልክቶ ልክ እንደዚሁ በሌላ ጊዜ ያው የምናስቸግረው ይሆናል ማለት ነው በሌሎች የሚዛን ወቅታዊ ፕሮግራሞች እስክንገናኝ ወሰላሙ አሌይኩም ወረሕመቱላሂ ወበረካቱ